እኔ ከወጣቶቹ ጋር ገብቼ ላውራንናው ላስገባ ከድሜ ኩዮቼ ጋር ያሉትን ልሽኮርመም እልበል። ቅድም ደግሞ አንበሳ ይተሻል። ቁጠሪ ቁጠሪ ውዴ፣ አሁን ገና ስገባ ጌማል ተጫዋት ምን አላልኩኝ? እናቴ ቤቴን ባረከችኝ። ይኔ ፍቅር እንዲህ ነው። ለክ ስመጣ የሚቀበሉኝ ባንበሳ ነው። አንቺ ልክ ስትመጪ ፊንገር፣ ፊንገር፣ ፊንገር እያሉ ነው። እና ልዩነት ነው። ቴንኪዩ። አሁን መግባት ትችላለ። አሁን ወደ ኔና ወደ አንተ ወሬ ስንገባ ቦምባሪ ጨርሻለሁ ቲንክ ዩ ጋይስ ጠንቅቅ ያለች ናት ላይቭ ይገባል ወይንስ ገዝት ትገባለህ ሰውዬ ተናገር ልቤን አፍነክ ማዲያት እስኪወጣብኝ ድረስ የሳምከኝ ሰውዬ እየና እና ጆሲ ላይቭ ትገባላችሁ ወይስ ምንድነው የምታደርጉት ዛሬ 16 ሰዓት ነው ላይቭ ላይ የምቆየው። ውዶቼ ውሃ ነቢጤ ይዣለሁ። ምግብ እንደሆነ ብዙ እንደማልበላ ታውቃላችሁ። ሼፔ እንዲበላሽ አልፈልግም። ሼፔ እንዲበላሽ አልፈልግም። ውሃ ይዣለሁ። ውሃ ይዣለሁ። አንተ ቦርጫም ሸረሪት ናሁን የምትባል ውሃ ይዣለሁ። ውዶቼ፣ መጠጥ ያልሽ ነው እናንተ የምትሉት ውሃ ይኸው። ሎሚ ሜንት አድርጌ ውሃ ይዣለሁ። ውሃ ይዣለሁ። ይ ሸራ እስኪ ውሻ ያላችሁ ሰዎች ንገሩኝ። በእግዚአብሔር ውሻዬ ማለት ነው ትንሿ ምግብ ስበላ ምግብ ስበላ የኔ ምግብ እሰጣታለሁ አለሁ ቺክንን ፍራይዝ በቃ ያገኘትን እሰጣታለሁ ማለት ነው። የኔ ምግብ ምትበላምላ። ከዛ ጥርሷ አሁን ቲክቶክ ላይ ነው ያየሁትኝ። ሁለት ጥርሷ ወለቀ። ፎቶ አንስቼዋለሁ፣ አሳይቼዋለሁ። ሁለት ጥርሷ ወለቀ። ከዛ አፏም ጥርሷ መሽተት ጀመረ ማለት ነው። ለካ የኛም ምግብ ሲበሉ ጥሩ አይደለም። ትንንሾቹ ውሾቹ እነዚህ ፓፒዎቹ አፋ ይሸታል፣ አፋቸው ይሸታል። ከዛ እሱም በ የሆነ እንትን ገዛውላት ሜንት ምናምን የምታኘከው ገዛውላት። አሁን ዛሬ ጠዋት አያታለሁ። ኮሆዳው ውስጥ ዋርም ምንድን ነው በማለ ትል ትል ነገር ወጣ ኮዳው ውስጥ። እና አሁን አፖይንትመንት ጠዋት ይዤላታለሁ። እቺ ሴትዮ እቺ ውሻ ከጥቅሟ ልክ እንደ ፊንገር ጉዳቷ ነው። ይበዛኝ እንዴ! ጉዳታ ነው ውዶች፣ የበዛኝ ጎዳችኝ፣ ማርያምን። ከዛ ሰዎች ዶክተሮች እንደውለን ያን ሰዳስ ናቸው ደና ማለት ብዙ ምንትን አይደለም ግን፣ ነገ ጠዋት ይዛችኋት ነው አሉ። ከጥቅሟ ጉዳቷ የበዛብኝ ውሻ እሷ ናት። ምን ተሻለኝ? እሺ፣ ወይ ወይ፣ ወዴት ላርጋት? አውጥቼ ልጣላት? ማርያምን አውጥቼ ልጣላት? ሁለት ጥርሷ ተነቀለትና አንተ ንቅልቅል አለች። እኔ ላጫዋት በሽተኛ ነው እኔ መሰለችሽ። ምን ላርጋት? ማርያምን ምን ላርጋት? እስኪ ውሻዋን ንገሩ። እኔ እኮ ይሄን ቃል ስትወዱት ግን ተበጂ ስድብ ነው። እሺ አልኩኝ እኮ ወዴ የለም እንጂ ጠፍቷል እንጂ ሄቨን ማማ ሄቨን ጀርባ

ግን ከአንተ የተሻለ ትኖራለች ውዴ። እሱ ነው እኮ ልዩነቱ። አንተ ኢትዮጵያ ውስጥ ነው ያለ፣ እሱ አሜሪካ ነው ያለችው። አየ ልዩነቱ ውዴ። ኢትዮጵያ መምጣት ብትፈልግ እዛ በፓስፖርቱ አትመጣ። አንተስ አሜሪካ መምጣት ብትፈልግ አትመጣ አትመጣም። ውዴ አትመጣም። እኔ ጌታ አትመጣም። አያችሁ ልዩነታችሁን። አሁን አንተ ታስጠላለ ብለ የጻፍከው እዚዬ። አደይ አደይ፣ ማረይ። እሷ እሷ ኢትዮጵያ መሄድ ትችላለች። እንቁልልጭ። አንተ ግን አሜሪካ መምጣት አትችልም። ግን ታስጠላለች። እንደው አያሳዝንም ግን የኑሮ ለክ ማለት አህ ኧረ እነዚህ ጎረምሶች እየመጡ ተቸገርን። ለክ አያሳዝንም ግን ጋይስ ሂ ሀ ጃም። እስኪ ደህና ነገር ስጠኝ። ይሄንን አንድ ቁሪም ቁሪም ትሰጥና ማለት ነው ቀን ከሌሊት ስትሸቂ ትወያለች ትለኛለህ። ይሄን ቁሪም ቁሪም እየሰጠኝ ደህና ነገር እስኪ ስጠኝ በሕይወት ዘመንክ እስኪ ደህና ነገር ማርያምን። ጋይስ ይሄን ኮፊ እያመጡ ይሰጠኛል ከዛ የ የሰማንያ ቀን ወሬ ነው ሲለፈልፍ የሚውለው። እናንተ ሳለግራችሁ ትናንትና እስኪ ምን አስተያየት ትሰጣላችሁ? ትናንትና ቤት ተደወለልኝ ማለት ነው። ከዛ ተደወለልኝና የሆነ ሰው በፋዘሬ በኩል ደወሉና በሊቢያ በኩል የሚረዳ ሰው አለ ልጅህን አናግርልን አሉ። የዛ የድሬዷ ሰዎች ናቸው። ከዛ እሺ ብዬ እኔ ማለት ነው። እሺ ብዬ ኖ እሺ መጀመሪያ ይሻላልኩኝ አገናኙኝ አለች። ተገናኟት አወራም ከዚ መጀመሪያ ኖ አልኳትኝ። እግ በሊቢያ በኩል አልሰራም ለማንም እሺ ብዬ አላቅም። ከዚህ በፊት እንትን ያልኩት በጣም ብዙ ችግር ተፈጥረዋል ምናምን ብዬ አወራው። ከዛት በቃ እናትየዋ በጣም ነው የምታሳዝነው፣ ነጠላ ይዛ ነው የምትለምነው። ምናምን ባክሽን እርጃ ሲሉ አይ በእኔ ቤት እንኳን እሺ በቃ አላደርግም፣ በዚህ እንስማማ። ልጁ ቤቱን ይክፈት ልጁ ቤት እንጂ እርዳታ ማድረግ ጀምራለሁ አልኩኝ። ተነጋገርን። እሺ በቃ በእንደዛ ይሁን ብዬ ያው የግዴ ነው፣ መቤቴን የግዴ ነው። ያው እሷ ስለምታይም ፊት ለፊት ተወቀው ብዬ ነው የግዴ ነው። አሁን ልጁ ፋዘሪ አካውንቱን ሲልክልኝ፣ የቲክቶክ አካውንቱን ሲልክልኝ፣ ልጁ ሲሰድበኝ የኖረ ነው ግን ታሟል፣ ሊቢያ ውስጥ ነው ያለው። ቪዲዮዎቹን አየኋቸው። በየኮመንቱ ሲሰድበኝ፣ በየላይቭ ሲሰድበኝ የነበረ ሰው ነው። ምን ላድርግ? መልሱልኝ፣ በማርያም እናንተ፣ ከእናንተ እስኪ ሀሳብ ውሰድ። ምን ላርግ? እስኪ አሁን ለእንደዚህ እናንተ ብትሆኑ ምን ታደርጋላችሁ? እንደው ንገሩኝ እስኪ፣ እንድፈርዶብኝ እኮ ነው ዘንድሮ ማርያም። ፋዘሬ ሲልክድ ድን ሰው ጠራ ካልጌ ድሬዳዋ ልጅ ኢቭን ራሱ ጉቺ ቤት ሁሉ ሳይቀር እኔና ጉቺን ሁሉ ጠርጎና፣ ምን ላርገው? ልርዳው ወይስ ልጨከን? በማርያም ንገሩኝ። ማለቴ እኔማ ምን እረዳዋለሁ? ምን አለኝ ግን፣ ላይክ ገስት ገብቼ ላስተባብርለት ሴትዮዋ ስትነግረኝ እናትየዋ እንዴት እንደምታሳዝናለሽ፣ ትጸድቂበታለሽ። እናትየዋ በቃ ልጄን ወይ ሞቶር የሳውን ልቀበል እያለሽ ነው። እያበድ ደግሞ የተጠየቀው ብር በጣም ብዙ ብር ነው። ምን ምን ትላላችሁ? እርጁ ማርያም ምን እንደዛ በቃ ሳያው በቃ የሚሰድ በእኔ እናጎች ሁሉ ገብቶ ገዝትው የሰድቡና አባት በቃ በአባቴ እኔ ሁለተኛ አትምጡብኝ፣ በቃ ይህ መጨረሻ ነው። ግን በአባቴ እንዳትመጡብኝ፣ ዴ ክርስቶስን በቤተሰብ ሳይቀር አትምጡ። እንደዛ ጥሩ አይደለም። ዴ ቆይ ቀጠሮ በቃ ቀጠሮ ይዤ፣ ቆይ ቀጠሮ በቃ ቀጠሮ ይዤ፣ ገስ እስኪ በቴሌግራም አልደውላት። ደወለች ማዘርዬ እንዴ! አንተ አጋልጣቸው። ቴክስት ነው ያየሁት። የውሻ ወስ ወስፋት ይተላለፋል አልክ። ተጠንቀቂ። ወደ እኔ ምን? ወደ እኔ ነው የሚመጣው? ከዛስ አልገባኝም። አጋልጣቸው እ ማለት ወደ እኔ ከዛ እኔ እንደዛ እንደውሻ ነው የምሆነው በማል እንዲህ ኧረ አታስፈራራኝ። ዶክተሯን ስጠይቃት ምንም መድኃኒዓለም አባት ወይ ኧረ ተው በክርስቶስ እኔ እንዲህ አይነት ነገር አልወድም። ከዛስ በኋላ እሺ እንቁላል ይጥላሉ። ኧረ አጋልጣቸው በክርስቶስ እኔ ማርያምን እፈራለሁ። እንዲህ አይነት ነገር ወይኔ ከእናንተ ጋር እያወራሁ እሺ ማለት ዳይፐር እኮ አድርጋለች። አልገባኝም፣ በማርያም ታወ ካሜራውን ጥረጊ። አረ መድኃኒት እስክትጀምር ድረስ ራቂያት እያለ ነው እኮ። ማለት ውዶች የረኔ ክርስቶስን አታስፈራሩኝ። እስማት አለው ምናምን ምናምን አልገባኝም። እንዲ አታስፈራሩኝ በኪዳነ ምሕረት ማርያም ወይኔ፣ በስመ አብ ተውኝ፣ ተውኝ፣ ተውኝ፣ ተውኝ። በሚካኤል ተውኝ፣ ተውኝ፣ አታስፈራሪኝ። በድንግል ስም ተውኝ። ማስካርጊ የለኝም። አንዱ ሜት እንደገባ አሁን ኮቪድ የለም። ምን ቀርቶ እስቲ ማሉ፣ ማሉ። ኖ፣ ኖ፣ አጋልጣቸው። ማል እግዚአብሔር፣ እኔ እንደዚህ አይነት ነገር አልወድም። የውሸት አትንገሩኝ። ክርስቶስን ቴትያ ኩች ወደ ኢያን ሰዳት ምናምን ስንላል ችግር የለውም ማለች። ችግር የለውም ይህን ያክል አይደለም። ነገ አምጧት አለች። እንዴ ስንት ውሻዬን አቅፋታለሁ ምናምን። እሺ፣ ከነካን ሆኖ የሚተላለፈው እንጂ እሷን ስለ ነካን ይተላለፋል። እረ ወይኔ፣ እረ ወይኔ፣ ወይ ትርስ ቀዝን እንዳላድር ብቻ ነገሩኝ። መተላለፍ ማለት ኦኬ፣ እሺ፣ መተላለፍ ማለት ጋይስ፣ እንዴት ነው መተላለፍ? ቆይሽ፣ አጋልጣቸው ነገረኝ። ይተላለፋል ማለት ምንዋን ምን ከካከዋ ጋር ይጫወት አላድ ብሎ ብሎ ምን ምን አነካካኝ? በማርያም ተው፣ በክርስቶስ እኔ እንደዚህ አታሳቁኝ። እሺ ምን ሲሆን ምክኮ እኮ ላይቃ አትናገሩ እንዴ ምን ሲሆን ነው መጥፎነቱ? ሳቅፋት ነው? ስስማት ነው? ስነካካት ነው ምንድን? እኔ ከአርጋላ ቦካ አካካላ ቦካ ምን አገናኘው እንዴ ትንፋሽ? ተይዣለሁ ተይዣለሁ፣ ውዶቼ። አዳ አብራይ ነው እኮ ያደረችው። ተይዣለሁ በሉኛ። ለዛ ነው የታመምኩት። አሞኛል እኮ ውዶቼ፣ አሞኛል፣ አሞኛል እኮ። ከቅድም ጀምሮ አላያችሁኝም እንጂ እያልኩኝ ነበር እኮ። ከቅድም ጀምሮ ጌታን ታምሜያለሁ በቃ

ምን እንዳደረገች ባሳያችሁ። እኔ እግዚአብሔር እችው ብሻ ምን ፈርዶብኝ። ኤሪ በምን ጣዕሙ ኤሪ በምን ጣዕሙ ኤሪ በምን ጣዕሙ ኤሪ በምን ጣዕሙ ኤሪ በምን ጣዕሙ ጋይስ፣ እኔ በስመ አብ ወወልድ ወመንፈስ ቅዱስ ኤሪ በምን ጣዕሙ ጋይስ ኤሪ በምን ጣዕሙ አስፈራራችሁኝ። በቃ አሁን እንትን አለብኝ። በምን ጣሙ የሪ ደጭ ምን ይሪኩ እንደዚህ አላስጨናነቀኝ። እዳ እዳ እኮ ነው የሆነችብኝ። እዳ ታጠቢ አልኮል እኳ አረኩኝ። ወዴ አይ እንግዲህ ደዛ ተውኝ። አንድ የፈራው አልኳችሁ በቃ እንደ እኔ ኤሪ ከዚህ በፊት ይኸውላችሁ፣ ውሾች ዋም እንደዚህ ነገር ይመጣባቸዋል። በየስድስት ወሩ መድኃኒት ይወስዳሉ። ከዛ አንድ ቀን የኤሪ መድኃኒት ረስቼ ሳንወስድለህ መጣ ግን ኤሪ ምንም ምንም አላደረገን። የሚኛል ኖርማል ነው። ሴትዮዋን ተጠንቀቁ። ምናምንም አላለችን። ምንም ነገር ያለችን ነገር የለም። ምን ማለት ነው? ነገ ደግሞ ትታከማለች፣ ቀጠሮ ይዘናል። ይህ አስፈራችሁኝ። ጭንቅላቴ ነው መረዛችሁት።

ወይኔ እኔ ማር፣ እንዴት ነህ? የት ሆነህ ነው? ቤት አይደለህም እንዴ? ቤት መስለኝ። ኔ ውድ፣ አይ በሰላም ነው። ቤት መስለኝ ላይፍ። ዛሬ በጊዜ እንግባ እንዴ ብዬ ልነግር ነበረ በዚህ ሰዓት ዝ በዛሬው ቀን አብ ዝም በል! ዝም በል! ስማኝ ዝም በል! ቆይ፣ አዎ ስማኝ። እና ማታ ትገባለህ እንበል ራስህን ጠብቅ፣ እንዳታመሽ እኮ በኋላ ላይ ነው፣ በኋላ ላይ ማታ እንዳታመሽ ነው። አዎ እና ላይ በማገባም ዛሬ አይደል? እንዴት አልፈዋለሁ? በልሽ መቃሽ የኔ ውድ ተቆርጠ ላክልኝ። እሺ ቻው፣ የኔ ማን እሺ። ውይ ውይ

አልከሳውባችሁም ንገሩኝ እስኪ ሞራል ስጡኝ ከስቻለሁ አልከሳሁም የመነጽሩን ቻለኝ እንጂ እንኳን አልቀላቀልም አልቀላቀልም ይቅርታ አድርጉልኝ ይሄ መነጽር ሆዳችሁ ላይ አድርጋችሁ የምትሰሩትን አልቀላቀልም ለጊዜው አሳልፊዋለሁ በሌላ ቀን እሰራዋለሁ ብያለሁ እንደዚህ ሲሆን ስሆን እሰራዋለ የመነጽሩን ቻሌንጅ ለጊዜው አልሰራ። መራውዲያ እስማምን ፍስ ቅዱስ ፋራለኝ እንዲ ቦርጭናን ጠልጥዬ እዛ እንትን ማድረግ በትንስ ከሳው ሎሚ ምናምን እየጠጡ አያያችሁ አደለ። ከአንድ ሳምንት በኋላ ልሰራው ችላለሁ፣ ካልሆን አልሰራውም። ጎንደርኛ ክፈች። እሺ እና አሁም እስኪመጣ አንድ ዘፈን ልጨፍርላችሁ። ዛሬ አስራ ስድስት ሰዓት ነው አብረ ምንቆየው። ዛሬ አስራ ስድስት ሰዓት ነው አብረ ምንቆየው ሁለት ሰዓት ተኩል ነው እኛ ጋር ሁለት ሰዓት ተኩል የሱ ሁለት ሰዓት ተኩል ነው ከዚህ ሰዓት በኋላ እስከ ኢትዮጵያ እስከሚነጋ ድረስ አብረንን አብረን እንተኛለን ዳስ ዋይ ሜካፕ ያልተቀባሁትኝ ቀለል እንዲላይ ነው አብረን እንተኛለን አብረን ምሳ እንበላለን አብረን ራት እንበላለን ከዘጠኝ ሰዓት በኋላ ሻወር ወስዳለሁ ውዶቼ ከዘጠኝ ሰዓት በኋላ ሻወር ወስዳለሁኝ ያ ሻወር ወስዳለሁ ሌላ ምን እናደርጋለን አብረን እንበላለን። አብረን እንተኛለን። ወደ ማታ አካባቢ በእኛ ኤይት ሲሆን ስምንት ሰዓት ሲሆን አብረን እንተኛለን። ለምን አንድ ሰው አይቀርም። አብረን ነው የምንተኛው፣ አብረን ነው የምንጫወተው፣ አብረን ነው የምንበላው፣ አብረን ነው የምንጠጣው። ይሄ ሁሉ ነገር አብረን እናደርጋለን። ሌላ ነገር አብረን አናደርግም። እሺ ውዶቼ። ለምን ሶስት ቀን ስላልገባው በትክክል ነው አሁን እሺ፣ ክፈት በሉት አቦሄም እንደምጭ ምን ደም እንደሚሻለው ኦ፣ ልደውልለት እሺ ልደውለት እኔ እኮ ወንድ ጋር መደወል አልወድም እንዲህ ስሜን ሲያጠፉ ባለ ትዳር ይላሉ እንጂ እኔ እኔ እኮ ወንድ ማውራት አልወድም እኔ እኮ አላዋራም ውዶች ወንድ ምናምን እንደዚህ ምናምን አላዋራም ምን ብሎ እኮ ነው ስሜን ሲያጠፉ ባለ ትዳር ታማልላለች ምናምን እኔ አሁን ጎረምሳ ነኝ ወንድ ይላ ነኝ እንዴት ብሎ ባለ ትዳር መጀመሪያ እኔ እስከ ይመጣና ከዛ ማሉ ከዛ እኔ እንዴት የሱን ቪዲዮ መጀዝ ወዲ ምጥጥ ብሎ ቪዲዮ አይልክልኝም አይደለ አማልያ አማልያ አሻፍጄ አውርቼ ምናምን ነው አይደለ ውዶቼ ከዛ በኋላ ፎቶንም ቪዲዮንም ለመያዝ የምገደደው እንዴትስ ሊመጣ ይችላል አመጣጥሮ ውዶቼ ባለትዳርን እኔ ማሻፍር ከሆነ እንዴት ሊመጣ ይችላል እንዴት ሊመጣ ይችላል እኔ ጋር ከመጀመሪያ ደረጃ ምን ነው

መቼስ ለነገሩ እንዴት ም ከአርባ ሺ ካልገባ ቦቱ አይሰጥም ተብለሃላ። እናንተ ከወንዶች እኮ ካልተሰጠም በሳምንት አንዴ እኮ በሽተኛ ነው የምትሆኑት። እሺ እንዴ፣ ሄደለዛ ጆሲ አለ። አንተ ግን ጆሲን ሳልወደው አልቀርም። ነሆሚ፣ አይ ዶንት ኖ ደስ ይለኛል። ምን ማለት ነው? ስሜት አልሰማችሁም።